እርሱን ስሙት የሚል የለም። የምወደው ልጄ እርሱ ነው ብሎ አለ። እርሱን ስሙት የሚለው ተራራው ላይ ነው። ተራራው ላይ ሲገለጥ ለነ ጴጥሮስ ፊቱ ሲያንጸባርቅ፣ ልብሱ ሲያበራ፣ እዛ ጋር የምወደው ልጄ እርሱ ነው ብቻ ሳይሆን ጭማሪ አለው፣ እርሱን ስሙት። ለምን ሁለት ሰዎች ነበሩ፣ ኤልያስና ሙሴ። ሶስቱንም ካልሰማው ሲል ነው ጴጥሮስ። ሶስቱንም ማለት ጴጥሮስ ወንድማችን የዋህነቱ ብዙ ጠቅሞናል። ገርሶ ብዙ ይጠቅማል ከሱ ትማራለ እና ኤልያስም ሙሴም ህግና ነቢያት ህግና ነቢያትን የሚሽረው ጸጋ መሀል ላይ አለ ህግና ነቢያትን አትስሙ ጸጋውን ስሙ ብሎ አለ እርሱም ብቻ ስሙት ማለት ያ ነው ህግና ሙሴ ነቢያት ኤልያስ በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል እርሱን ስሙት ነው ሁለቱ ሲኖሩ እርሱን ስሙት የሚል ይጨምራል። ውሃ ውስጥ ግን ዮሐንስ ሲያጠምቀው ኢየሱስ በተራው ስለገባ ብቻውን ነው የቆመው። ያን ጊዜ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከሰማይ እንደዚህ የሚል ድምጽ መጣ። እዚህ ውስጥ እራሱ እኮ አለ ሰይጣን ሁሉን ያውቃል ብሎ ሚያስብ ለምን ከሚደርሱን ቴክስቶች ይህን መረዳት እንችላለን። እኔኮ ሴጣን ሁሉን የሚያውቅ ይመስለኛል። እኔ በጌታ ስንት ዓመቴ ነው ያለኝ ዘጠኝ ዓመቴ ምናምን እስካሁን በቃ ሁሉን ሴጣን ያውቃል ብሎ እንደ እግዚአብሔር ማለት ነው። ሁሉን ማወቅ የማን ብቻ ባህሪ ነው? ገብርኤል እንኳን ሁሉን አያውቅም፣ ሚካኤል እንኳን አያውቅም። አስቡ፣ ማንም ፍጡር አያውቅም። ሁሉን ማወቅ ኦምኒሸንት መሆን የማን ብቻ ችሎታ ነው? አቤት፣ የፈጣሪ ባህሪ ነው። አንድ ነገር ፈጣሪ ለመባል ሁሉን ማወቅ አለበት። ሁሉን ካላወቀ ፈጣሪ አይባልም። ፈጣሪን ፈጣሪ ያሰኘው ሁሉን ማወቁ ነው። ሚካኤልን ፍጡር ያሰኘው ሁሉን አለማወቁ ነው። ለሰይጣን ደግሞ ደግሞ የባሰ የወደቀ መልአክ ነው። እንጀራውን ምን ዳቦን እንጀራ አርጎ ምናምን ከዛ ጌታ ምን አለው? ያ እርኩስ መንፈስ እንዲህ ሲቀርብህ ምንድን ማድረግ ያለብህ መገሰጽ። አሜን አይደል አይደል? ሲጠጋው ምንድን ያደርግ? አይደል የእንጀራ መንፈስ አለው አላለው ይሄን ስንት ጊዜ ብያቸዋለሁ። የረሃብ መንፈስ ረሃብን ተንተርሰ የምትፈታችን አንቺ ንት መንፈስ አለዋል አለ። እኛ ዝም ብለን ነው የምንወራጨው። ድሮ የእኛ ቤት መሀሉ ኮምቦርሳተዋለው፣ እና ከዛ በኩል ያሉት የቀበሌ ቤት ነው፣ እና በዛም በኩል ሌሎች አሉ። በቃ አንተኛም ነበር እና ኢየሱስ የሚለውን ስም አንሰማ ምን ምን ሰማው ስ ይረዝማል፣ ነበረ ምን ሰማው። በከዛ ግድግዳና እንኳን ኧረ፣ በእናታችሁን ተኛበት። በእናታችሁ የባሰ አየሁ። ውጊያ ይመስላችሁና ውጊያ ነው። ኧረ፣ እንተኛ ውጊያ። እሺ ይሁንና አባቴ ኢየሱስ እንዴት ተዋጋ? እርኩሳን መናፍስትን እንዴት ነው የምንዋጋው? መጽሐፍ ቅዱስ ስም በሉንም የሚለው ተወራጩንም የሚለው ምንድን የሚለው አንዳንዱ ስም ራሱ የፍርሃት ነው። በምንድን ነው የምንዋጋው? ኢየሱስ ከኔ ተማሩ ብሏል አይደል? ሰይጣን ሲመጣብኝ ምን ላድርግ? እና በስማ አቦን መንፈስ ቅዱስ አዳም ምላክ እክደቅ ከሰይጣን በሉ። ከዛ ምስኪን ሰው ማታ ሰባት ሰዓት መጥቶ ያንቀዋል በስማ አቦን ዝክደክ ሲል አይድብ እንደውም አንዳንዱ ሴጣን ራሱ እንዲያለን ይመጣው፣ እክዴክ ምንድን ነው ነገሩ ይላል። እዛም ስትሄድ የሆነ ነገር ነው ይላል። ጴንጤም ጋር ስመጣሽ በሊልሃል ሶስቱ ማህዋት ኢየሱስ ምን አለ? ከኔ ተማሩ አለ። ምንማረው አንዱ የጨለማ ኃይላት ጋር ያለን ውጊያ ነው። ጳውሎስም በኤፌሶን ኢየሱስም በዚህ ያስተማረ ምንድነው እንዲህ ተብሎ ተጽፈው መንፈሳዊ ድምፅ የሚሻረው በመንፈሳዊ ድምጽ ነው የሰይጣን ቃል የሚሻረው በእግዚአብሔር ቃል በመወራጨት አይደለም የኢየሱስ ስም የሚጠራው ፊዚካሊ በሰው ውስጥ ገብቶ ፌስ ያደርግ በናዝሬቱ በኢየሱስ ስም ውጣ ይባላል ፌስ ያደርግ በሰው ውስጥ በተረፈ በሰው ያልመጣ ሰይጣን ሁሌ የሚመጣው በድምፅ በቅዠት በምናምን ስፒሪቹዋል በሆነ ነገር ነው ሁልጊዜ ጊዜ መንፈሳዊ ነገር በመንፈሳዊ ድምጽ ይሻላል እንዳልኳችሁ፣ እዚህ ጋር አሁን የሆነ ድምፅ ብንሰማ የማሽን የሞተር ድምፅ ብንሰማ ድምፁን ለማጥፋት ብትል ያውን ድምፅን ለማጥፋት እዚ ጋር ያለውን ድምፅ መጨመሩ ድምፅን በድምፅ መሻር ሲባል ሰምታችኋል፣ እንደሱ ነው የሚሆነው። ስለዚህ የእግዚአብሔር ድምፁ ደግሞ ስልሳ ስድስቱ መጽሐፍ ነው ኢየሱስ እንዳለው ትሞት ትሞች አለች ሰሞኑን ትሞች አለች። እንዶ ልብ ትሩ ትሩ እያለ ነው። እንዶ ልብ ቀጥል ነው። አልሞትም በሕይወት እኖራለሁ ተብሎ ተጽፏል። አይ ምን እንትና በወጣትነቱ አይደለ ይሄ ጴንጤው ልጅ ክንችር ያለው ድፍት ያለው ምን አንተም በዚህ ዕድሜ ሳትሞት ክንችር ነው የምትለው። ረጅምን ዕድሜ አጠግብሃለሁ ማዳኔንም አሳይሃለሁ ተብሎ ተጽፋን እንጂ ሲይ ይሞት መንፈስ የባሰ ነው እየፈራ የምትመጣ ይሞት መንፈስ ትሎ አቤት የባሰ የሄደው ነው የሚያጣው አቤት። ጠርተኝ እኮ ነው ቅድም ያው ነው። አስማት ምን ነግራችኋለሁ፣ ስም ማለት ነው። አስማት ማለት ስም መጥራት ማለት እና ተጽፏል፣ በተጽፏል ነው። ከኦርቶዶክስም አትማሩ፣ ከጴንጤም አትማሩ፣ ከመጽሐፉ ተማሩ። ፓስተርቾ ጃፓን ሀገር ላገለግል ሲሄድ አሉ ሆቴል ባደርኩበት ሆቴል ውስጥ እንደተኛውን በጣም ትልቅ ቅዝቃዜ ቤት ውስጥ ገባሉ ምንድን ነው እንደዚህ? በረዶ በረዶ ሰዓት አደ ምንድን በርደን ብዬ ብርድ ልብሴን ስከፍ ጥግ ላይ ቁጭ ብሏል አሉ የጃፓን ገዥ ያየሩ የጃፓንን የቴክኖሎጂ የአንጎል ክፍል ሳይነካ የእምነት የአንጎል ክፍላቸውን የተቆጣጠራል። እሱኛ ማለት በዛ ሁሉ ቴክኖሎጂ ውስጥ የሆነ ዘንዶ የሚመስል ነገር በራሽፋቸው ላይ ሰርተው እንዲያመልኩ የሚያደርገው ማለት እና ቁጭ ብሏል። ከዛ ቀሰስኩ አሉ ሲል ኢንዘላሞ ጂስ ቁጭ ብሏል። ጾ አገሬን ለቀውጣ ህዝቤል ልቀቅ ህዝቤን ጫጡ ተራጫው አሉ። በኋላ ምንድነው ይሄን ሁሉ እየጮኩ የማይሄደው አልኩና ትዝ አለኝ ባይብል ውስጥ ኢየሱስ እንዲህ ተብሎ ተጽፏል። አንድ ጥቅስ ጠቀስኩበት የሆነ ነገር ሲለኝ ሁለተኛ ጥቅስ፣ ሶስተኛ ላይ ሶስተኛ ጥቅስ ሰጠው ጠፋል።

ምናልባት እዚህ ውስጥ ቅር ያላችሁ ትኖራላችሁ። አራት ሰዎች ግን ልክ አይደላችሁም፣ ከምሬ ነው የምላችሁ። የቡዳ መንፈስ እኮ እየተማረም ራሱን ይገልጣል። የቡዳ መንፈስ እኮ እየመጣ እንትን ይላል። እኔ ትዝ ይለኛል፣ እዚህ በር ጋር መግባት ያቃተው ሰው መቶ፣ በደህና መቶ፣ በደህና መቶ የውጩ በር። እኛ ጋር እኮ አይደለም በሩ፣ ይህ ብረቱ አለ። ደርዝ አልገባም አለ። ምን ነው ሲባል፣ ይሄ በር ላይ ያሉ ጦር ጦር የሚመስሉ እና እሳቱ ይጥፋልኛ አለ። መጀመሪያ እሳቱ፣ እንዴ እሳቱ፣ አልገባም በሩ፣ እሳት በእሳት ጤነኛ ሰው እየመጣ አንዳለ አለ እዚህ ውስጥ አንዳለ አንዳለ ይለኛል። ጌታ መንፈስ የቡዳ መንፈስ ሁላችሁ እንሲ ሁላ በእግራችሁ ቆሙ። ማንም ሰው እንዳይቀመጥ የቡዳ መንፈሳ ጸሎት ቤት መፈጸም የሚገባውን ነው። እዚህ መንፈስ ጥም የቡዳ ቤት የለም። 15 ደቂቃ እስቲ ተያያዙ እስቲ ተያያዙ እጅ ለሽ ተያያዙ አለ። እየተናነቀው ነው አለ ሀያ ደቂቃ እኔ ልንገራችሁ አይደል፣ እንዲህ ሁሉ ጮኸን፣ ከሃያ ደቂቃ በኋላ ቢጮህ ድል ድል እንዳይመስላችሁ፣ ድል እንዳይመስላችሁ። በዛ ውስጥ ግን ማዝዶኑን ታውቃለህ። ብዙ ሰው ሴጣን ይሄን ያህል ስሙን ገዳደራል። የሁሉ ጉባኤ በኢየሱስ ስም እያለ አንተ ቡዳ ለመጮኸው ምን ስሙ ይሄን ያህል ፓወር የለውም። እንዲ እንዲህ ቡዳ በቃ እንደዚህ ይቋቋማል። እንዲ ስሙ ችግሩ ምንድን ነው? ኢየሱስ ባስተማረን የውጊያ ትምህርት እየተዋጋን አይደለም። እየተዋጋን ያለ ነው ደመ ነፍሳዊ ውጊያ አለ። የሶሪያና የሶሪያ ወታደርና ሶሪያ ላይ ነበረው ጦርነት ባጠቃላይ አሜሪካ አመፀኞቹን ስትረዳ ብትል አመፀኞቹ ማሸነፍ አልቻለም። በቃ አስታጠቀች፣ ምን ያላሉታለ አለ በቃ እንትን አለ። ግን የሶሪያ ወታደር ሊሸነፍ አልቻለም። ለምን? እነዛ የጴንጤ አይነት ውጊያ ነው የሚዋጉት። ይሄ አማጺዎቹ በሶሪያ መንግስት ላይ ተነሱት፣ የጴንጤ አይነት በቃ ገሲንግ ማለት ገሲንግ፣ እንደዚህ በዚህ በኩል ይመጣና እንዲመጣና ክላሹን እንደዚህ ያደርጋል ከዛ ዝም ብሎ በቃ ፈልገ ምት አይነት ነገር የአሜሪካ ጥይታ አለ ይመጣለታል። ከዛ ይሄኛው ሲመለስ ሌላኛው ደግሞ ይተካና አንድ ጥይት ከዛ የተኩስም የሶሪያ ወታደር ከዛ አልቋል ብሎ ብቅ ሲል በስናይፐር በአንድ ጥይት ጳውሎስ እንዳለው ዝም ብዬ በከንቱ አልጋደልም፣ አልተኩስም እህ ጠብቅ ያህል አመጣጡ ድምፁ ነገርየው እንጂ ዝም ብዬ የባሰ የሌሉትን ሁሉ ነው የምጠራው። ጅማን የያዛችሁ ጠር ከዛ ደግሞ አንዷ ሴትዮ ሌላ ያመጡልሃል። በተለያየ ነገር ወደ ከተማ ሰሞኑን የገቡ ምናምን ሲሉ በቃ የገቡአሉ ማለት ነው። በኩሎ በር በምናምን በኩል ሰው የባሰ እየፈራ ነው የምትመጣው። እውነቴን ነው የምነግራቸው መጽሐፉ የሚለው ተጽፏል፣ የግድ ነው። ለምን ሰይጣን በኩሎ በርም በሸዋ በርም አይመጣም። ሰይጣን መጣው በድምጽ ነው። ሰይጣን በቃል ነው የሚመጣው፣ በሰዎች አፍ ነው የሚመጣው። ለዛ የሚሆን ቃል ያስፈልጋል። እንዲህ ተብሎ ተጽፏል። ትሞታል፣ አልሞትም፣ በህይወት እኖራለሁ ተብሎ ተጽፏል። እድሜ ያጥርሀለሁ፣ ረጅም እድሜ ያጠግብሀለሁ፣ ማዳኔንም አሳያለሁ ተብሎ ጽፏል። እና ይሄ ደግሞ ብዙም የጥቅስ ድጋፍ የለውም። ወጋው የሚለው ቃል ብዙም አያዋጥም። ወጋው ወጋው፣ ምናምን ብዙ እኔ እንጃ። ማለት ይሄን የምላችሁ ምና ታውቃለህ፣ እዚሁ ውስጥ ድጋፍ የላቸውም ለማለት፣ ከዚህ ውስጥ የላቸውም ነው። ከልማድ አለ ልማድ ግን እዚህ ውስጥ የላቸው። አሁን ወጋው የሚል የለው ለምሳሌ እና ኢየሱስም ሐዋርያትም ሲጠቀሙ አይቻላቅ ጳውሎስ እርኩሳን መናፍስን እዚህ ውስጥ ያለ መንፈስ ወጋው ሲል እኔ አላነበብኩም። አንተ እርኩስ መንፈስ ከእሱ ሰው ውጣ ሲለው አንብቤያለሁ። ኢየሱስም ውጣ ከእርሱ ሲለው አንብቤያለሁ። ለምሳሌ ሶስት ጊዜ እጩ እናውጣ የሚል አላነበብኩም። ያነበባል ሶስት ጊዜ የሚለውን ያነበበ ይኖራል። ማያነብ ሰው እኮ ያነባል። ሦስት ጊዜ እጩ እውጣ የሚል አለ የለም አለ ሶስት ጊዜ የሚል አለ። ኢቭን በታላቅ ድምጽ ጮኸው ውጣ የሚልም የለም። ያለው ምንድነው? ውጣ ሲላቸው በታላቅ ድምጽ ጮኸው ወጡ። በታላቅ ድምጽ ጮኸው አይደለም፣ በታላቅ ድምጽ ጮኸው ወጡ አዋርተው። ማለት አገኛችሁኝ። ታዲያ ከየት መጣን? እነዚህ ሁሉ ስልሳ ስድስት ውስጥ የሉም ለማለት ነው። እርኩስ መንፈስ ሰው ካላገኘ ሊገፈትር አይችልም ሰው ከሌለው ድንጋይ ሊወርውርብህ አይችልም ምንድም ያመጣብህ አቤት ድምፅ ነው ወርውር አለው እንጂ ራርቶለት አይደለም እጅ ስለሌለው ሰው ስለሌለው ማለት ነው እንጂ ከመወርወር አይመለስም በኋላ እናየዋለና እና ራስን ወርውር አለው ኢየሱስ ግን እግዚአብሔር አምላክን አትፈታተ ነው ተብሎ ተጽፏል አለው እዛ ጋር ምንድን ነው የሆነው ራስን ጣል መጻፉ አጻጻፉኝ ወደ መቅደስ ጫፍ ወስዶት ራስን ጣል አለው። እዚስ ጋር በሰዎቹ እሱ እጁ እንዳለበት የምታውቀው ደግሞ ዲያብሎስ ከዱርዬ ይልቅ ሃይማኖተኛ ሰው እጁ ነው። ታውቃለህ ዲያብሎስ በዱርዬ እጅ የሚጠቀመው ዱርዬውን ለመግደል ነው። ራሱ ይሰማል። ዲያብሎስ በወዘኔ ቃሚ አጫሽን የሚጠቀምበት በገዛ እጁ ሰውየው ራሱ እንዲያጠፋል የቃመ እያጨሰ እየጠጣ እድሜውን እንዲያሳጥር ነው የሚያደርገው እ በቁሙ ሰው እንዳይመስል አድርጎ ነው የሚገድለው። በቦዘኔዎች በአለማውያን እጅ አለማውያንን ነው የሚያጠፋው። የብርሃን የሆኑትን የሚያጠፋው በሃይማኖተኞች እጅ። ሃይማኖተኞች ብርሃንን ለማጥፋት ከምንም ይልቅ ለዲያብሎስ እጆቹ ናቸው። እናም ተረባረቡ የጠመጠሙ ያሾሉ ጺማቸው በቃ ያዙት ያዘው ያዘው፣ ብላስፌሚ ነው፣ ስድብ ነው። በእግዚአብሔር ያ ያ ያ ተረባ ሙሉ ምኩራብ ውስጥ የነበረው ጎረምሳው፣ ሽማግሌ ኢየሱስን ተረባርበው ያዙትና መጽሐፉን ይላል ከተማቸው ተሰርታበት ወደ ነበረው ተራራ ጫፍ ወሰዱት። እዛ ወደ የተወሰደው ወደ መቅደሱ ጫፍ ራስን ጣል እዚህ ወደ ጫፍ ወሰዱት። ወደ ገደልም ሊወረውሩት ባሉ ጊዜ ኢየሱስ ከመሃላቸው ወጣ።